ሰላም ጋይስ እንዴት ናችሁ? ዛሬም ደግሞ ባበደ ቪዲዮ ተመልሰን መጥተናል። ዛሬ ግንቦት አንድ ነው። ኦፍኮርስ ይህችን ወር ቻሌንጅ ልንጀምር ነው። በቃ ሰላሳውንም ቀን በየቀኑ አንዳንድ ቪዲዮ ዩቱብ ላይ ፖስት አደርጋለሁ ማለት ነው። ቭሎግ ነው። የትም የትም የትም የትም እየሄድኩ ብቻ ይሁን ዋናው ጸዴና ብራንድ ቤንድ ቤንድ ኖ ቤንድ የሆነ ቪዲዮ ይሁንላችሁ ብቻ። እናንተ ብቻ ዶንት ፎርጌት ዚስ ቪዲዮ ላይክ ሼር ንቶ ሰብስክራይብ ጋይስ አሁኑኑ ምክንያቱም ሰሞኑን ከዩቱብ አንድ ወር እና ሶስት ወር ሶስት ወር ሶስት ወር ሆኛል። ቪዲዮ ካለቀኩና አሁን ይህን ቪዲዮ ብላቀር እርግጠኛ ነን ቪዲዮ ይባራል አውጣ ይችላል። ስለዚህ ፕሊዝ ፕሊዝ ጋይስ ዶንት ፎርጌት ዚስ ቪዲዮ ላይክ አድርጉ ሼር አድርጉ ሰብስክራይብ አድርጉ ይመቻችሁ። እስኪ ሰፈሩን ላሳያችሁ። ወደ ቤተ ክርስቲያን እየሄድኩ ነው። ዛሬ ግን ቦታ አንድ ነው፣ ልደታ ነው። ስለዚህ ወደ ገብርኤል እየሄድኩ ነው። ገብርኤል ልደታለች። ኦፍ ኮርስ አርፍጄ ነው የተነሳሁትና ተከታተሉ እስከ መጨረሻ ጋይስ ሰፈሩን እንደምታዩት እንግዲህ እንደዚህ ነው። ጉዟችንን ጀምረናል እየሄድን ነው። ማንም ሰው ስለእናንተ አይመለከተውም። እዚህ ጋር ምን የምናገር ፈልጌ ነው ጋይስ በጣም ብዙዎቻችን ቪዲዮ እንደዚህ ከፊት ለፊት ካሜራ ደቀና ምናምን ብሎግ መስራት እንፈልጋለን፣ ግን ሰው ምን ይለኛ ብለን እንጨንቃለን። ገብቷቸው ስለዚህ በዛ የተነሳ ቪዲዮ አንሰራም። ሰው ምንም ይበላል። ምን እግዚአብሔርን ጉዳዩ ነው እኔ አይመለከተኝም። ይፈውም ባላ ቪዲዮ ይወጣ እሰራለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ ጋይስ እንግዲህ የሄድነ መንገዳችንን እንደምታዩት ጉዟችንን ጀምረና ኦፍኮርስ ተከታተሉ እስከ መጨረሻው ይህንን ቪዲዮ ጋይስ ከወዳችሁት ላይክ አድርጉ ይመቻችሁ ጋይስ እንግዲህ እንደምታዩት ደርሻለሁ በቃ ትንሽ መንገድ ነው የቀረኝ ቤተ ክርስቲያን ስድስት ስንገናኝ ለክሽር ሰብ እስካ ማድረጋቸው እንዳድረሱ ይመቻችሁ

ሀይ ጋይስ እንግዲያውስ ጨርሰን ወደ ቤት እየገባን ነው። ቤተክርስቲያን ለመቅረጽ አልተመቸኝም ነበር። ቪዲዮው ለመቅረጽ አልተመቸኝም ጋይስ። ስለዚህ ትንሽ ቀርሼላቸዋለሁ። ምናልባት እሱን ኢዲት ላይ ፋርግቼ አስገባላችኋለሁ። ዶንት ፎርጌት ዚስ ቪዲዮ ላይክሽን ሰብስክሪይብ ጋይስ፣ አሁኑኑ ይመቻቹ። እንግዲያውስ አሁን ወደ ቤት እየገባን ነው። ቀጣይ ባበደን እና በአዲስ ቪዲዮ እስከምንገናኝ ይመቻቹ። ፒስ